ማርያምን መናገር እርድና ወይም ደግሞ ሃይማኖተኛ የሆናችሁ ለሚመስላችሁ ሰዎች ሰላም ሰላም፣ ጤና ይስጥልኝ ውድና የተከበራችሁ የንቁሃን ሚዲያ ቤተሰቦች እንደምን አላችሁ? እንደምን ስቆያችሁ? እኔ አላው እግዚአብሔር ይመስገን። በያላችሁበት ሰላመ ክርስቶስ ይብዛላችሁ። የተወዳችሁ የንቁሃን ሚዲያ ቤተሰቦች ብዙ ኢትዮጵያውያን እየተሸወዱ ያለበት አንድ ቪዲዮ አለ። እሱም ሚሊተሪ የለበሱ ኃይል ዶክተሮችን ሲመቷቸው ሲገፈትሯቸው ሲደበድቧቸው የሚያሳይ ቪዲዮ ትናንት ቫይረል ወጥቶ ብዙዎችን እየተሸወዱ ያሉበት ቪዲዮ ነው። የተሸወዱትም ሰሞኑን የኢትዮጵያ ዶክተሮች የደመወዝ ጭማሪ ብለው ሰልፍ ወጥተው ስለነበረ ከዚህ ጉዳይ ጋር ቪዲዮ ቀረብ ያለ ነገር አለው፣ ይመሳሰላል። ብዙዎች ወይ ሀገሬ እያሉ ሲኮምፕታ ይቻለኝ እና ይህን ቪዲዮ የት ነው እንደዚህ የተፈጠረው የሚለውን አብረን እናያለን ማለት ነው። በተጨማሪ እጅግ አጸያፊ ንግግር ስትናገር የነበረች ከሴት ልጅ አንደበት የማይጠበቅ ነገር አይተናል። እመቤታችን ቅድስት ድንግል ማርያምን እንደው ለማውረድ ስትል ዝቅ ለማድረግ ስትል፣ አንቺ ዝቅ ስላደረሻት የእመቤታችን ቅድስት ድንግል ማርያም ዝቅ አይልም አምላክ በእሷ ላይ አድሮ ከፍ አድርጓታል። ከዚህ በላይ ክብር ምን አለ? አንቺ ዝቅ ስላደረሻት ዝቅ አትልም። ነገር ግን ቤታችን ቅድስት ድንግል ማርያምን ጸያፊ ንግግር እየተጠቀመች ቼክናት እስከ ማለት ጭምር በአውራ ጎዳና ላይ ይህን ንግግር ስትናገር አይተናል። ይች ላይ በህግ ቁጥጥር ስር እንድትውል ማድረግ አለብን። ወደ ቪዲዮ እንሄዳለን። ሁላችሁም ተከታተሉ እሺ። በመጀመሪያ ይህን ቪዲዮ የማሳያችው ውድ ኦርቶዶክሳውያን፣ ይቺ ልጅ በአስቸኳይ በህግ ፊት እንድትቀርብልን እፈልጋለሁ እቺ ልጅ በህግ ፊት እንድትቀርብልን እፈልጋለሁ። የምትለውን እንስማና እንጣና፣ ፖዝ እያረኩኝ እያቆንኩኝ የማስደምጣችሁ ይሆናል። ሰምተናት እንጣ። እጅግ አጸያፊ የሆነ ቃላት እየተናገረች ያለችው የአንድን ሃይማኖት በእንደዚህ አይነት መልኩ ወም ከሴት አንደበት ማቃለል ማለት እጅግ የሚያሳዝን ነገር ነው። ይህ የሴቶችን ክብር ዝቅ የሚያደርግ ነገር ነው። ግን ሁሉም ሴቶች እንደ አንቺ አይደሉም። እስኪ ሰምተናት እንጣና እዚህ ጋር እያለችው ያለውን ነገር ስሙ። ማርያም ሰው ናት እያለች ነው ያለችው። እሺ፣ ማን ነው ሰው አይደለችም ያለው? እሺ እሷ ግን ለ ለማቃለል ወይም ዝቅ ለማድረግ ለመሳደብ የተጠቀመችው ቃል ነው። ሰው ማለት ግን ስድብ አይደለም። ሁላችንም ሰው ነን። ሰው ናት እያለች ነው። ከዚህ ቀጥሎ ደግሞ እጅግ አጸያፊ ቃላት እየተናገረች ነበር ያለችው። ስሞት ማርያም ሰሙት። እዚህ ጋር ማርያም ሰውናት ቼክናት እያለች ነው ያለችው። ለምንድን ነው ግን በዚህ ልክ ጥላቻ ልትዘራ ያሰበችው ለምንድን ነው? ይቺ ልጅ በህግ ልትጠየቅ ይገባል። ያልኳችሁ ለዚህ ነው። ተልእኮ አላት። እርስ በርስ ሃይማኖት ከሃይማኖት ብሄር ከብሄር ለማጋጨት ተልእኮ እንዳላት የሚያሳይ ንግግር ነው። ይህ ከሴቶች አንደበት የሚጠበቅ ንግግር አይደለም። ማርያም ሰውናት አዎ እውነት ሰውናት፣ ግን እመ አምላክ ወላዲተ አምላክ የጌታ እናት ናት። ቺክ አይደለችም። ይህን ፈጽመሽና ጠንቀሽ ልታቂ ልትረጂ ይገባል። በእውነት ይቺ የማንኛውን ቤተ እምነት ትወክላለች ብዬ አላስብም። ይቺ ልጅ አድራሻዋን ፈልጋችሁ በህግ መጠየቅ አለባት ብያስባለሁኝ። ተከታተሏት። እጅግ አጸያፊ ነገር ነው እየተናገረች ያለችው።

እንግዲህ በእንደዚህ አይነት መልኩ የተጋበዘች ነው ያለችው። እስከ መማታ ድረስ ዛቻ እየሰነዘረች ነው ያለችው። እንግዲህ ከሴት አንደበት ይህ ቃል ሲወጣ እጅግ የሚያሳዝን ነገር ነው። ተመልከቱ። እንግዲህ ግ ቤታችን ተባረክ ይለን። እውነት ነው ቤታችን ቅድስት ድንግል ማርያም የአምላካችን የምድራይታችን የኢየሱስ ክርስቶስ እናት ናት። ማርያምን ግን በእንደዚህ መልኩ ለማቃለል የሄዳችሁበት ጥግ እጅግ የሚያሳዝን ነገር ነው። ይህም ቪዲዮ ሁላችሁም ትኩረት ሰጥታችሁ አጥናችሁ ይችን ልጅ አላማዋ ምንድነው የሚባለው ሊታይ ይገባል። ሁላችሁም ይህም ቪዲዮ ሼር ማድረጋችሁ እንዳይረሳ ትጠየቅልን እላለሁ። ትጠየቅልን ማርያምን መናገር እርድና ወይም ደግሞ ሃይማኖተኛ የሆናችሁ ለሚመስላችሁ ሰዎች እስኪ በደንብ ኮፒ ሊንክ አድርጉት። አሁንም ቪዲዮችን ቫይራል እየወጣ አደለም። ሁለት ቪዲዮ ስለቃ አንድ ነው የሚደርሳችሁ። በምትችሉት መጠን ኮፒ ሊንክ አድርጉ። ማርያም ቺክ ናት ማለት አሁን ሃይማኖተኛነት ነው ወይስ ጌታን ማክነን ነው ማግነን ነው? ክርስቶስን አመልካለው ማለት ነው አራድነት ነው ምንድን ነው? ደግሞ እኮ እመብርሃን የምትሰደበው ስሟት ምን ብላ እንደምትሳደብ ነው። በእንደነዚህ አይነት ሰው መሆኑ ነው ኪስሽን እጅሽን ኪስሽ ውስጥ ከተሽ ማርያም ቺክ ናት፣ በቃ አለቀ ምናምን። ይህ ምን እንደሚያሳይ ታውቃላችሁ? በቃ በፕሮቴስታንት ቤት ለመብራህን የሚነገራቸው ነገር ምን ያህል ዝቅ ያለ መሆኑን። ብትናገሯትም ችግር የለውም እንድናንተ ሰው ናት የሚለው ቃል ብታውቂው አምላክሽን በማህፀኗ የተሸከመች ነች። አሁን አንቺ አራዳ ነሽ በቃ ከዛ እንደዚህ አይነት ስድብ በመሳደብሽ በቃ እንትንሽ ክርስቶስን ማግነን ወይም ደግሞ ሃይማኖተኝነት አደለም። ማርያምን መሳደብ ፈጽሞ አደለም። አላዋቂነት ጋጦውጥነት፣ ባለቂነት ክርስቲያን አለሙን ደግሞ ደንቆሮነት ስለሆነ ደንቆሮነት ነው ማለት ነው። ማርያምን አለማወቅ ደንቆሮነት ነው። የተሰጣትን ጸጋ አለማወቅ ደንቆረነት ነው። እስኪ በምችሉት መጠን ኮፒ ሊንክ አድርጉልን። እንደ እነዚህ አይነት ጋጦውጥ ማለት ነው። እጅሽን ኪስሽ ውስጥ ቀጥሽ እንደዚህ አይነት ስድብ እየተሳደብሽ ከዛ ደግሞ ማርያም ቺክናት ምናምን። አልገባሽም፣ አልገባሽም። ሊገባችሁም አይችልም የማርያም ትርጉም። ጴንጤ የሆናችሁ ሊገባችሁ አይችልም። ኦርቶዶክስ ስትሆኑ ብቻ ነው የአምላክ እናት ትርጉም ሊገባችሁ የሚችለው። የተወዳች ውድ ኦርቶዶክሳውያን ይህንን መረጃ በአካችሁ ሼር ኮፒ ሊንክ ሪፖስት አድርጉ። ምክንያቱም አካውንቴ ዋርኒንግ ላይ ነው፣ በደንብ እየታየ ስላልሆነ ማለት ነው። በደንብ አድርጋችሁ አስራ ሀያም ጊዜ ኮፒ ሊንክ ሪፖስት አድርጉልኝ። እንዳደመጥናት እንግዲህ በዚህ ደረጃ በአደባባይ ወጥተው የማርያምን ጥላቻ ማሳየት ጀምሯል። የምታሳየው ሪያክሽን የምትናገራቸው ንግግሮች እንቅስቃሴ፣ በአጠቃላይ የተጨነቀች ሰላም ያጣች ትመስላለች። እውነት ለመናገር ከዛ ባሻገር የምትናገራቸው ከአንድ ቦታ የሚወጡ ቃላትም ጽዩፍ ናቸው። ማርያም ሴት ናት ብላ ደግሞ ቃሉ እንኳን መጠቀም የማልፈልገውን ቃል ስትጠቀም ነበረ። በዚህ ደረጃ ጥላቻቸውን በአደባባይ ከማሰብ አልፎ በግብር ከማሰብ ብቻ አይደለም በግብርም ከመግለጥ አለም ጭራሽ ሌላውን ማህበረሰብ በሚያውቅ ደረጃ ወታ ያልተገባ ነገር ለመፍጠር ግርግር ለመፍጠር ጥላቻ ለመፍጠር ስትናገር ነበር እና ልብ ይስጣት ነው የምንለው። በዚህ አጋጣሚ በጣም ያሳዝን ድርጊት ነው። ማርያም ሴት ናት፣ ማርያም ሰው አይደለች፣ ማርያም ሰው አይደለችም፣ ማርያም ሴት ናት ምናምን እያለች የእመቤታችንን ክብር ዝቅ ለማድረግ ሞክራለች። እመቤታችን ቅድስተ ቅዱሳን ንጽህተ ንጹሐን ድንግል ማርያም ለኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ያላት ከፍታ እናውቀዋለን እኛ። እመቤታችን ድንግል ማርያምን በምን አይነት አጠራር እንደምንጠራ እናውቃለን። ነገር ግን በፕሮቴስታንቱ ቤተ እምነት ወይ ደግሞ በሌላ ቤተ እምነት ያሉቱ የእመቤታችን ጥላቻ ከሰሞኑ በተለይ ከግንቦት ልደታ ጀምሮ እያየናቸው እንገኛለን። ስለዚህ ልብ ይስጣቸው። እርግጥ ነው በቅዱስ ዮሐንስ ራዕይ ላይ የተቀመጠውን ቃል በተግባር እየኖራችሁት ነው። ግን ደግሞ ይሄ ይህን አያስኪዳችሁም። ድንግል ማርያም አምላክን ወልዳ ብትሰጣችሁ እንዲህ አይነት አጠራር መጥራታችሁና ማርያምን ዝቅ ለማድረግ መሞክራችሁ በጣም የሚያሳዝን ነው። የተወዳችሁ ቤተሰቦቻችን ይህን መረጃ በደንብ አድርጋችሁ ሼር፣ ኮፒ ሊንክና ሪፖስት አድርጉልኝ። ምክንያቱም እንዲዳረስ ማለት ነው። እኛ ግን እመቤታችን ቅድስት ድንግል ማርያምን በብዙና ወድሳታለን። ሁላችሁም ማርያም ያላችሁ ጻፉልኝ። በዩትዩብ ቻናላችን እንገናኙ። ኦኬ፣ እንዳያችሁት ነው ያለው። ይች ልጅ እንግዲህ ጤነኛ አትመስለኝም እኔ እንደተረዳዋትና እንዳየሁት። ነገር ግን እንደዚህ ያለ ቪዲዮ ስታዩ፣ ውድ ተከበራችሁ ኦርቶዶክሳውያን፣ እምነታችሁን የምታስከብሩት እኛ ራሳችን ኦርቶዶክሳውያን ስለሆንን እንደዚህ ያለውን ድርጊት መቃወም አለብን ከቻልን ቪዲዮ በመስራት ካልቻን ደግሞ የተሰሩ ቪዲዮዎችን ሼር በማድረግ ለሰው ማጋራት ለሰው አጋራር ማለት ብዙ ሰው ጋር ወይም ኃላፊነት አለበት ሰው ጋር ሊደርስ ይችላል ነው ይህ ቪዲዮ። እንደዚህ ያለ ድርጊት እንዳይደረግ ማስቆም ስለሚኖርብን ቪዲዮ ተደራሽነት ካገኘ እንደዚህ ያለ ነገር ድጋሚ እንዳናይ ማድረግ እንችላለን። ማለት ሁላችሁም ስለዚህ ቪዲዮን ሼር ማድረጋችሁ እንዳይረሳ ነገር ግን ቤታችን ቅድስት ድንግል ማርያምን እሷን እንደዚህ ሴት ናት ቼክ ናት ወንድ ናት እንደፈለጋትን ብትናገር፣ ቤታችን ቅድስት ድንግል ማርያምን አዛቦች እንደፈለጋቸው ቢያንቋሽሿት የጥላቻቸውን ጥግ ያሳዩናል እንጂ አምላክ ሰው ሆኖ ተወልዶባታል። አምላክ ዓለምን ካለመኖር ወደ መኖር ያመጣ አምላካችንም ጌታችን ኢየሱስ ክርስቶስ አድሮባታል ። መለኮትን ተሸክማለች። ከዚህ የበለጠ ክብር የለም። በመላኩ በቅዱስ ገብርኤል ጸጋን የተመላሹ ደስ ይበልሽ ተብላ በመላእክት ዘንድ የተከበረች የተወደሰች የአምላክ እናት እመቤታችን ቅድስት ድንግል ማርያም ማንም ክብሯን ዝቅ ሊያደርገው አይችልም። ይህን ክብር ደግሞ ይህን ፍቅር የምታውቁት እመቤታችን ቅድስት ድንግል ማርያም ደግሞ የሚያከብሯት ኦርቶዶክስ ስትሆን ኦርቶዶክስ ስንሆን ብቻ ነው። ሌሎቹ አይገባቸውም። ልቦና ይስጣቸው ከማለት ውጭ ሌላ ምንም የምለው ነገር የለኝም። ወደ ቀጣይ መረጃ እንሄዳለን። እሺ ውድ የተከበራችሁ የንቁሀን ሚዲያ ቤተሰቦች ይህን ቪዲዮ እንዳያችሁት ነው ሚሊተሪ የለበሱ ኃይል የዶክተሮችን ልብስ የለበሱ ሰዎችን በእንደዚህ አይነት መልኩ ሲገፈትሯቸው እያየን ነው እና ያለ ነው። ይህ ቪዲዮ ታዲያ ብዙ ኢትዮጵያውያን እየተሸወዱ ነው ያሉት ይህ ቪዲዮ እየተሸወዱ ነው ያሉት ይህ ቪዲዮ ኢትዮጵያ ውስጥ አይደለም። በደንብ አድርጋቸው ለማየት ሞክሩ። ሚሊተሩ ራሱ የኢትዮጵያውያን ሚሊተሪ አይደለም። ባካቸው ተጠንቀቁ። ይህ ቪዲዮ እንዳጋጣሚ የተሸወሩበት ያለው ሰሞኑን ከዶክተሮች ጋር ተያይዞ ይመስለኛል ከዶክተሮች ጋር በተያያዘ መልኩ ዶክተሮች ድምፅ ሲያሰሙ እንደዚህ አይነት ድርጊት የተደረገና የተፈጸመባቸው መስሎቻቸው ኮመንት ላይ ብዙዎቹ አይ ኢትዮጵያ ምናምን እያሉ ነው ያሉት። ይሄ ኢትዮጵያ ውስጥ አይደለም ኢትዮጵያ ውስጥ አይደለም። ይህን ላሳውቃችሁ ነው ዋነኛው። ይህን ቪዲዮ ላሳያችሁና ላስደምጣችሁ የፈለግኩት ይህ ቪዲዮ ኢትዮጵያ ውስጥ አይደለም። ጠንቅቃቸው ልትረዱ ይገባል። ከሀገር ውጭ ነው ነገር እየተደረገ ያለው ነው። ማንኛውም ከሀገር ውጭ ቢሆን ራሱ ዶክተሮች ከሆኑ እንደዚያ እየተደረጉ ያሉት እጅግ የሚያሳዝን ነገር ነው። እውነት እላችኋለሁኝ ወደ ቀጣይ ብሎ እንሄዳለን አሁን ለጤና ባለሙያዎች ደስ የሚያሰኝ ዜና ተሰምቷል። በመጨረሻም ለጥያቄዎቻቸው መልስ ያገኙ ይመስላል። የጤና ሚኒስትሯ ዶክተር መቅደስ ዳባ በ2018 ዓ ም ለጤናው ዘርፍ ከፍ ያለ በጀት ለመመደብ ዝግጅቶች እየተደረጉ መሆኑን ገልጸዋል። ዶክተር መቅደስ በኢትዮጵያ ለጤናው ዘርፍ የሚመደበው በጀት ባለፉት ዓመታት እየጨመረ ቢመጣም ከዓለም አቀፍ ስምምነቶች አንጻር ሲታይ መጠኑ ዝቅተኛ ነው። ስለዚህ አሁን ካለው ወቅታዊና ነባራዊ ሁኔታ አንጻር የዘርፉን በጀት ከፍ ማድረግ አስፈላጊ ነው ሲሉ ገልጸዋል። በዶክተሮቻችን ጉዳይ ላይ አንድ ነገር ማለት እፈልጋለሁ። ዶክተሮቻችን እነሱ ሲኖሩ ነው ሌላው እንዲኖር ሰበብ የሚሆኑት እነሱ ሲኖሩ ነው ሌላውን አክመው ጤነኛ ሆኑ እንዲቀጥ የታማሚዎችን ጤነኛ ሊያደርጉ የሚችሉት እነሱ በረሃብ እያለቁ የእነሱ ልጆች በረሃብ እያለቁ የሌላውን ህይወት ሊታደጉ አይችሉም። በሙያቸው ህብረተሰብን ሊያገለግሉ አይችሉም። ስለዚህ ማንም ተራ ስምንተኛ ክፍል ላይ ዘጠነኛ ክፍል ላይ ያቋረጠ ካድሬ በመቶ ሺህ ቤት እያገኘ ማንም አክቲቪስት አስር ሺህ አምስት ሺህ ሁለት ሺህ ዶላር በሚያገኝባት ሀገር ላይ ዶክተሮች በአነስተኛ ደሞዝ፣ ህይወታቸውን ሊመራ በማይችል ደሞዝ፣ የቤት ክራይ ሊከፍልላቸው በማይችል ደሞዝ የመስራት ግዴታ አለባቸው ብዬ አላምነም። ሶ አሁን የጀመሩትን እንቅስቃሴ መንግስት እነሱን በማሰር ለማስቆም የሚያደርገው ጥረት በጣም ያስጠላል። ኦኬ አድማ አድርገው ነው አይደል? ለምታስራቸው አሰርካቸውም፣ አድማ አደረጉ እኮ ስራው ቆሙ፣ በቃ አለቀ። እኔ ለዶክተሮች ለእያንዳንዳችሁ ምነግራችሁ ነገር ምንድን፣ ታቃላችሁ? ለፍታችሁ ዓይናችሁ እስኪቀላ ባለመነጸር እስክትሆኑ ድረስ አጥንታችሁ ለዚህ ደረጃ ደርሳችኋል። ህዝብን ስታገለግሉ የእናንተን ህይወት ግን ልትመሩበት የምትችሉበትን ገቢ ማግኘት ግዴታ ነው። ሰው ሳይበላ አያገለግልም። ሰው ሳይጠጣ አያገለግልም። የያዛችሁትን ታጣላችሁ የሚል ማስፈራሪያ ቢያመስ ሲናገር ሰምቻለሁ። ወደ ፖለቲከኞች መጠቀሚያ የፖለቲከኞች መጠቀሚያ እንዳይሆን፣ የዶክተሮቻችን አጀንዳ ችግራቸውን መፍታት ነው፣ ደሞዝ መጨመር ነው። መምህራን፣ ዶክተሮች መበደል የሌለባቸው የኢትዮጵያ ቋሚ ምሰሶዎች ናቸው። ማንም ተራ ካድሬ አፍሶ የሚበላውን ገንዘብ እነሱ ኑሯቸውን የሚገፉበት የቤት ክራይ የሚከፍሉበትን ገንዘብ ቢጠይቁ ምንድን ነው ነውሩ ነው እነሱ ሳይኖሩ ሌላው እንዲኖር እንዴት ሊሰሩ ይችላሉ ነው ስለዚህ ጥያቄያቸውን በጠየቁ ቁጥር ከፖለቲከኞች ጋር እና ፖለቲከኞች ድምፃ ይሆኗቸው እና አንተ ጥያቄያቸውን ካልፈታ ተቃዋሚ ፓርቲዎች ተቃዋሚ ሰዎች ጥያቄያቸውን ያራግቡታል ጥያቄያቸውን ፍታ አሁን እነሱን እያሰራ ነው አይደል እኔ አሁንም እነግራችኋለሁ ዶክተሮች ከታች እስከ ላይ ያላችሁ ነርሶች ጭምር ስራ አቁሙ። ከዛ ይሰራችሁ መንግስት። ከዛስ ማነው ነው የተጎዳው መንግስትና ህዝብ ነው። ህዝብ ጉዳቱን አይቶ ከጎናችሁ ይቁም። የናንተ መኖር ለህዝብ አስፈላጊ መሆኑን ማሳየት አለባችሁ። ህዝብ ከጎናችሁ ካልቆመ እናንተ ምን ቤር ሆናችሁ ነው ለህዝብ ጎን የምትቆሙት ህዝብን የምታገለግሉት የምታገለግሉት ህዝብ የምታክሙት ህዝብ ከጎናችሁ ሊቆም ካልቻለ የምን ቤት ደግናችሁ ነው? እኔ እናልና ዶክተሮች አሁን እምላችኋለሁ፣ እስርን ፍራቻ እቤት አትቀመጡ። ዞሮ ዞሮ አድማችሁ ተሳካ። መንግስት ስለወጣችሁ ካሰራችሁ፣ አድማችሁ ተሳካ። ስራ ማቆም አድማው አድማውን አቀላጠፈው። መንግስት እስር ፈርተ እስር ፈርተ መታፈንን ፈርተ ስራ አትግባ። በማያዋጣህ ስራ ላይ አትሰማራ። ግብርና ስራ ስራ አቁም። ስራ የምታቆመው አንተ ኖረህ ሌሎችን ለማኖር በሚል ሰበብ ነው። በቃ ዛሬ ዶክተሮች እየታፈሱ እየታሰሩ ነው። ኦኬ ዶክተሮች ታሰሩ። ስራ ቆም አልቆመም? የመንግስት ጨለምተኝነት እኔ ይገርመኛል። የመንግስት ደጋፊ ጨለምተኝነት ይገርመኛል እኔ ጥያቄ ስላነሱ መታሰራቸው በሏቸው ምናምን ምናምን ትላለ። ታዲያ ስራ ቆመ እኮ እነሱ እኮ ስራ እናቆማለን አዳላ ያሉት፣ ኦልሬዲ ከታሰሩ ስራው ቆመ ማለት ነው። ስለዚህ አሁንም ከነርስ እስከ ዶክተር ያላችሁ የምታገለግሉት ህዝብ ከጎናችሁ ካልቆመ ድምፅ ካልሆናችሁ ማገልገላችሁን አቁሙ። በማቆማችሁ የሚያስራችሁ ካለ ይሰራችሁ። ኦረዲ አላማችሁ ተሳካ እናንተ በመታሰራችሁ አላማችሁ ተሳካ ስራ የማቆም አድማ አላማችሁ ተሳካ የፖለቲከኞች መጠቀሚያ ጀዋር መሐመድ ድምጽ ስለሆናቸው በቃ ነገሩን ወደ ሌላ ቦታ መውሰድ ጀዋር መሐመድ እየተጠቀመባቸው ነው ብለህ የምታስብ ከሆነ የመንግስት ደጋፊና ጀሌው አብይ አህመድ ጅሉ አብይ አህመድ ዶክተሮችን ማስፈራራት ሳይሆን ጥያቄያቸው መመለስ ነው ምንድን ነው ያለው የሌሎች ፖለቲከኞች መጠቀሚያ ለመሆን የምትሆኑ ከሆነ የያዛችሁትን ታጣላችሁ፣ የምንከፍላችሁን ደሞዙ እንኳን ታጣላችሁ። ኦኬ፣ ከላይ እስከታች ያለህ ዶክተር፣ ነርስ፣ ምናምን በሕክምና ዘርፍ ያለህ በአጠቃላይ ለሀገሪቱ ወሳኝ መሆንህን አውቀህ ስራህ ነቁ። አንተ አይንህ ቀልቶ አይንህ ጠፍቶ ባለመነጽር ሆነህ አጥንተህ ለፍተህ መኖር ካልቻልክ ከስምንተኛ ክፍል ያቋረጠ ጅል ተንደላድሎ የሚኖርባት በፎቅ የሚኖርባት ልጆቹን አደላድሎ የሚያስተምርባት ሀገርን ልታገለግል አይገባህም። ለፍተሃል፣ ጥረሃል፣ ግራል። ልንገርህ ልንገርህ፣ ማንም ተራ አክቲቪስት ኢትዮጵያ ላይ ለመንግስት የሚያቃጥር አክቲቪስት ከመቶ ሺህ በታች አይደለም የሚያገኘው። ያው ም እኮ ቋሚ ሰራተኛ አይደለም ስለሚያቃጥር ብቻ ደሞዝ ይቆረጥለታል አንተስ የቤት ክራይ አምጥህ የምትከፍልበትን ስራ ስራ ብዬ አላስገድድ ነው የዶክተሮች መኖር የመምህራን መኖር ወሳኝ ነው ብሎ የሚያምን ህዝብና መንግስት ካለ ከጎንህ ይቁም ጥያቄህን እንዲመለስ ይስራ ጥያቄህን ይመልስ መንግስትም ካልመለሰ አንተ ብቻ ሀገርን እንድታገለግል እየሞት ከሀገርን እንድታኖር የሚፈረድብህ ወንጀለኛ አይደለህም። ሀገርን አገልግል ባገለገልከው ልክ ደግሞ ህዝብም አንተን ሊያገለግልህ ይገባል። የእውነቴን ነው ምልህ። እኔ እስከ ዛሬ በዶክተሮች ጉዳይ ላይ አላወራው ነበር አላወራውም ነበር። ለምን ዶክተሮች ያነሱትን ጥያቄ ፖለቲከኞች ያራገቡት ምናም ምናም ሲባል እሰማ ስለነበረ፣ አሁን ግን መታሰር ስትጀምሩ በጣም ነው ያዘንኩት። በጣም ነው ያዘንኩት። ከእኔ ጋር የተማሩ አይናቸው እስኪጠፋ ያጠኑ አጥንተው ለዶክተርነት ደረጃ የደረሱ ወንድሞቼ የሚኖሩትን ህይወት አውቀዋለሁ። እኔ እኮ ከአስረኛ ክፍል ላይ ፎርፌ አሪፍ ህይወት እኖራለሁ። ሌሎች እኮ ከ ከስምንተኛ ክፍል ከ10 ከ11ኛ ክፍል ከብዷቸው አቋርጠው ማ ያለ ህይወት ይኖራሉ። ለመንግስት አቃጥረው ህሊናቸውን ሽጠው ማለት ነው። አንተ ህዝብን ማገልገል ግዴታህ ነው፣ ግን ህዝብም አንተን የማገልገል ግዴታ አለበት። በሰጠኸው ልክ መቀበል አለበት። ህይወት እስከታደክ ድረስ ያንተን ህይወትም ሊታደግህ ይገባል። ህይወት የታደክለት ህዝብ ምንም ሊያሸማቅቁህ አይገባም። የፖለቲከኞች መጠቀሚያ ሆንክ ምናምን ምናምን ብለው ጥያቄህን ይመልሱ። ከዛም በኋላ የፖለቲከኞች መጠቀሚያ እንዳልሆንክ እንግ ታሳያቸዋለህ። ጥያቄህ እንዲመለስልህ መሄድ ያለብህን ርቀት ሁሉ ሂድ። ፍትህ ለዶክተሮች! ሁሉም ህሊና ያለው ሰው፣ ሁሉም ቤተሰብ ያለው ሰው፣ ሁሉም ታሞ ዶክተሮች መጠለያዬ ናቸው የሚል ሰው ከጎናቸው ሊቆም ይገባል። እንዴት ዶክተር ይታሰራል? እንዴት የጤና ባለሙያ ይታፈሳል? እንደ ተራ ዱርዬ እንደ ተራ ቦዘኔ፣ እንዴት እንዴት ሀገርን ትውልድን የሚቀርጹ መምህራን የዕለት ጉርሳቸውን ለመብላት ይቸገራሉ? ደሞዝ ይቀበላሉ፣ ዱቤ ነው የሚከፍሉት። መምህራን አቁም ስራ፣ እናቴን አቁም አንተ አይደለህ የምትጎዳው፣ ህዝብ ነው የሚጎዳው። ህዝብ እጎዳለው ብሎ ካለ ከጎንህ ይቁም አዋቶ ይክፈል ናል ሸክለክ ህዝብ ይሄን መልእክቴን ለአባዶ ጂሰበን መበረቁ ቅዱስ ሚካኤል ቤተክርስቲያን አስተዳዳሪና ሰበካ ጉቤን የባካችሁ አድርሱልኝ። ይህ ከላይ የምትመለከቱት ወንድማችን ከዚህ በፊት የነበረበት ዓለማዊ ህይወትን ትቶ ወደ መንፈሳዊ ህይወት ከመጣ በጣም ጥቂት ጊዜያቶች እንደተቆጠሩ ሁላችንም እናውቃለን። አሁን ደግሞ በአዲስ አገልግሎት ተከስቻለሁ፣ ቅዱስ ሚካኤል ተገልጦልኝ ህሙማንም ፈውስ ብሎኛል ብለው በዚህ ቅድም በጠቀስኩት ቤተክርስቲያን እንደዚህ እንደምታዩት ቀሚስ አርገው መቁጠሪያ ይዘው አጋንንት ማስወጣት ደረጃ ድረስ ደርሰው ቪዲዮዎችን እየተመለከትን ነው። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ለካህናት፣ ለዲያቆናት፣ ለምዕመናና ለኤጲስቆጶሳት የተሰጡ የአገልግሎት ዘርፎች አሉ። ወንድማችን መመለስ በእግዚአብሔር ፍቅር ደስ የሚያሰኝ ተግባር ቢሆንም፣ ከተመለስክ አይቀር ቅዱስ ንጹህ የሆነውን ስጋው ደሞን እየተቀበልክ ምእመን ሆነ ማገልገል ትችላለህ ክህነት ድቁና ኢጲስቆጶስነት ለተገባቸውና በቤተ ክርስቲያን ፍታ ነግስት በተደነገገው መሰረት ላለፉ አባቶችና ወንድሞች የሚሰጥ ማዕረግ እንጂ በስሜታዊነት ተነሳስተን ገብተን ወይም ገዳማትን በመዞር የሚገኝ ጸጋ አይደለም። ምክንያቱም ስልጣነ ክህነት ራሱን የቻለ አሸሿም ስላለው ጌታችን ኢየሱስ ክርስቶስ ለ ሐዋርያቱ ከሰጣቸው አንዱ ስልጣን ወይንም መመሪያ ህግ፣ ጸጋ መካከል አንዱ ክህነት ነው፤ ማጥመቅ ክርስትና፣ ማስነሳት፣ ቅዱስ ሥጋውና ክቡር ደሙን መፈተት፣ ለህዝብና ለአሕዛብ ወንጌል እንዲሰብኩ ማድረግ። ስለዚህ ፖሊስ ወንድማችን ስለመመለስ እግዚአብሔር እናመሰግናለን። ይህ የአገልግሎት ጸጋ ግን ያንተ አይደለም። እባካችሁ አባታችን ይሄን ጉዳይ አረሙት።